ልትጣላኝ ፈልጋል ማለት ነው። ገባኝ። ጥሩ እንደውም ንገር። ከዚህ በኋላ ስለዚህ ጉዳይ የምታነሳብኝ ከሆነ መቼም ነው የማታገኝሽ። ደግሞ ከአንተ ብሶ ትቆጣለህ። እንደ ነገርኩ ወዴት አባ ነው የምትሄደው? ያ ትሄድ ምን አገባ። ኖላዊ ተከታታይ ድራማ በክፍል አርባ አንድ እንግዲህ በዛሬው ፓርት ወይዘሮ ሜላት ትክክለኛ ልጇን ሀናን ታውቃለች በሚል ሁላችንም ገምተን ነበረ። ግን ደግሞ አሁን ላይ ምንም ያወቁት ነገር የለም። ሀና ነች እንግዲህ ያወቀች የወይዘሮ ሜላት ልጅ መሆኗን ሀና በስትክክል ግን አረጋግጣለች። ራሷንም አቃለች ማለት ነው። ግን ደግሞ እንዴት ብላ መንገር እንዳለባት እና እንዴት ብላ ማስረዳት እንዳለባት እጅግ በጣም ግራ ገብቷት ብቻዋን እያብሰለሰለች ትገኛለች። ይህን ራሱ ላሳዳጊዋ፣ ላባቷ አልተናገረችም። እጅግ በጣም ባየችው ነገር ስትጨናነቅ እንቅልፍ ማታ እንዳደረች እንግዲህ ሁላችንም ያው ያየነው ነገር ነው። እንግዲህ ያው ስልክ ተደውሎላት በአስቸኳይ የጠራት እንግዲህ አሴር ነው አሴር። እጅግ በጣም ደስ ብሎት ነው የደወለላት። ምክንያቱም አባቷን ለማሳከም የሚሆን ያው ለአሁኑ ለመጀመሪያ በቂ ገንዘብ ስላገኘ በዚያን ምክንያት ደስ ብሎት እንግዲህ ያንን ለማሳወቅ ነው የደወለላት እሷም ተሯሯጣ በሄደችበት ሰዓት ግን ምንም ነገር እንደሌለና አባቷን ለማሳከም የሚሆን ብር እንዳመጣ እሱን እንዲሰጣት ነው የጠራት እና በዚያ ምክንያት ነው። ግን እሷ በጣም ደንግጣ ስለነበር የሴትን ፎቶ የልጅነቷን ፎቶ ስላየችው አባቷ ካሳያት ፎቶ ተመሳሳይ ስለሆነባት እጅግ በጣም ግራ ገብቷታል። ምክንያቱም በስህተት የገባችው በተለያዩ ነገሮች የእሷን ታሪክ ወስዳ ሸውዳ የገባችው እርግብ ያለውን ነገር ሴራ፣ አሁን ላይ ሀና ብቻ ነች እየደረሰችባት እና ይህን ነገር ግን ባየችው ነገር እጅግ በጣም ግራ ገብቷታል። በዛሬው ፓርቲውን ለመናገር ያው እውነቱን እናውቃለን ብለን በጣም ተስፋ ነበረን። እናትና ልጅ ይገናኛሉ የሚል ተስፋ ነበረን፣ ግን ደግሞ አልተገናኙም። በእርግጠኝነት እንግዲህ ያ ጊዜው ቢረዝምም ይገናኛሉ፣ እውነተው ይወጣል። አሁንም ሰላምዬ ደግማ ጠይቃታለች። መሆኖች ነው ያ ሴትን ፎቶ ለማየት የፈለግሽው፣ ካየሽስ በኋላ እንደዛ በድንጋጤ የወጣሽው ምንድን ነው? በማለት እንግዲህ ጠይቃት ነበረ። ሲቀጥል ደግሞ ያው ዩቲዩብ ላይ የተለቀቀውን ቪዲዮ እስኪ ኢንተርቪው የተደረገችውን የእርግብን ቪዲዮ አሳይኝ በማለት እንግዲህ በሰላም ሞባይል እያየችው ነበረ። ባየችው ሰዓትም አሁን ላይ እጅግ በጣም ግራ ገብቷት፣ በዚህም ያክል እንዴት እንደዚህ የሰው ልጅ ማድረግ ይችላል መስረቅ ይችላል በማለት እጅግ በጣም ግራ ተግባብታ፣ አሁንም ተርበት ብታ ከክላስ ስትወጣ እንዲሁም ደግሞ ሰላምዬ ስትከተላት ነው እንግዲህ ፓርቱ ያለቀው። እውነት ለመናገር እኔ በጣም ጉጉት ብዬ ነበር እየጠበኩት ምክንያቱም እናትና ልጅ ይገናኙ የሚለውን ሀሳብ በቃ ይገናኛሉ ብዬ ነበር ዛሬ፣ እና ግን አልተገናኙም። እስኪ እንግዲህ ቀጣይ እንጠብቃለን። እዴ ቻናሉ ቤተሰቦች በያላቸው በሰላማቸው ይብዛል። መልካም